ከእሷ መለየት አልፈልግም። ስለዚህ ሄድሜ በእግዚአብሔር ለምንሽ ከህይወቴ ውጭልኝ። እኔም ከእሷ አስበህበታል በስትክክል አስበህበታል በስትክክል። አይ አላሰበበትም። አንቺ አሳስቢው አንቺ ዘረጡ ትመስላለች። እንዲ ከህይወቴ ውጭልኝ። በቃ እኔ የምፈልገው እሩታን ነው። ከሷ ጋር ህይወቴ መቀጠል ፈልጋለሁ። ከሷ ጋር መኖር ፈልጋለሁ። አስበህበታል ግን አብረሽ ውጪ ስትበይ እንኳን ገና ትለማመጫለሽ። አንቺ ቅሌታም፣ እንደው በወንድ እራሱ ተዋረድሽ እኮ ውጪ። ይህ ከዚህ በላይ ውርደት አለ? እንዲህ ከዚህ በላይ ቅሌታ አለ? ተዋርድ ጅ ብሎሻል እኮ አንቺ። በድራማ መልኩ እንኳን ቢሆን ልክ ልክሽ እየነገረሽ ነው፣ አልገባሽም እንጂ ማለት ነው። ሩታ ደግሞ ማለት ነው፣ ይበቃሻል ተብለሻል። ይበቃሻል በቃ እራስሽን እንትን በይ። ባልሽን ሰብስበሽ ያዥ። ግን እኮ አብርሃም አታሳምንም፣ አንድ አንተን ማመን ቀበሮ ማመን ነው። እውነቴ ነው። አሁን ዛሬ ከህይወቴ ውጭልኝ ብሎ ማታ ከህይወቴ ውጭልኝ ብሏታል። ነገ ደግሞ አምጥተህ ቪዲዮ ትሰራለህ። ከሱ ዋጋ ማለት ነው። እንተያያለን። አሰላሙ አሌይኩም ወረመቱላ ወበረካቱ። ውድና የተከበራቸው የቻናሌ ቤት ሰዎች እንዴት ናቸው? እንዲዳራ ናቸው? ለማንኛውም ላይክ፣ ሽር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታትሉኝ። እናንተ ላይክ አድርጉኝ። አንዳንድ ቀን እያሳለፍኩ ነው በኔትወርክ ምክንያት ማለት ነው፣ እየወረደብኝ ስለሆነ ላይክ አድርጉልኝ እና አብርሃም አቤት አቤት አቤት፣ እንደው ተዋርጅ ብሏታል እኮ፣ ውድ ቤተሰቦች፣ እውነቴ ነው ብላቸው። ከህይወቴ ውጪ ልኝ አንድ ምንድነው የሚያንፋርቀ ለምንድን ነው የምታለቅ ሰው ወደሽ ከደደፋሽ ቢረግጡሽ አይድፋሽ። አይድፋሻ አሉ? አይክፋሽ አይድፋሽ አላልኩም፣ አይክፋሽ አሉ። ና አምጥታሃት፣ ቪዲዮ ስታሰራ የነበር፣ ስታቆላምጣ ደግሞ ሄርሜ ለምን ትላታለህ? ውሹ በላት። ውሹ ነው የሚባለው። ሆን እንዴ? ውሽሚት በላት። ምን ሊመጣ ነው? ምንም አይመጣም። እንደዛ በላት። ምንድን ነው? ምን ችግር አለው? እንዲህ አንድ ባለ ትዳር መሆንህን እያወቀች አደን ስትንጠለጠልብህ የነበረችው፣ በዛ ላይ ከዚህ የበለጠ ውርደት አለ እንዴ? ተዋረጅ ብሎሻል። ከዚህ በላይ ምንም አይነት ውርደት አትሸከሚም። ከዚህ በላይ ምንም አይነት ውርደት አትዋረጂ ማለት ነው። እና ሩታም እንግዲህ አልፈልግም ብላለች፣ አልፈልግህም አለችው ማለት ነው። አሁን ሩታ አልፈልግህም ስትዩ ደግሞ መልሶ ይሄዳል። እኛ ደግሞ እሷን ማየት አንፈልግም። እሺ፣ ምን እናደርግ ውድ ቤተሰቦች፣ ወደት እንሄድ? ውሸታቸው መቼ ነው የሚያበቃው ትሉኛላችሁ ውድ ቤተሰቦች። እውነት ስናወራ ላይ ከንደረግም በህግ አምላክ የሆንባቸው ና ያላቅም የእውነት ነው የተጣሉት። እንዲህ እመኑ በቃ፣ የእውነት ነው የተጣሉት። እነሱ መቼም አያውቁም። እኔ ካቆሙ ይሄው ዘቡ ምን አለች ብሎ እስኪያረጁ ድረስ እዛው ላይ ናቸው ማለት ነው። እዛው ላይ ደግሞ እኮ አይሰለቻችሁም እናንተ? አይደለም ቢያንስ እኮ የሆነ እረ ምንም አይደለም እኔ አሁን ስላዋረድ ጋት ከህይወቴ ውጭ ልኝ ከሩታ ጋር መኖር የምፈልገው ስላለ ብቻ ግን ደስ ብሎኛል ማለት ነው ምክንያቱም ሴት ልጅ ራሷን አቅልላ ቀረበች ሰው አቅልሎ ላካት ማለት ነው አስባችኋል ወናንደው ወንድ ልጅ ተለማምጣችሁ ባለትዳሩን ወንድ ላይ ተንጠልጥላችሁ ከዛ የሆነ ጊዜ ቪዲዮ አይ አደባባይ በሚለቀቀው ቪዲዮ አደባባይ ላይ በሚለቀቅ ቪዲዮ አደባባይ ላይ ባልሽን ታዋርጃለች ለአደባባይ ላይ ለባልሽ ክብር የለሽም ክብር እንዴት እንደሆነ ላሳየሽ፣ ለእኔ ተይልኝ ብላለች እኮ። ይኸው አደባባይ ላይ እኮ አንቺ ነሽ እኮ ክብር ያጣሹ ክብረ ቢስ ማለት ነው። ምክንያቱም ገና አስበህበታል፣ ውጭልኝ ሲላል አስበህበታል። ግን አብረሽ ከዚህ በላይ ደሞ ትስማዋለች ባልሽ፣ አደለ? እግርሽ አደለ? እጅሽ አደለ? ምን ያስምሻላት? ሄጂም ቀጥ ብለሽ ሄጂ። ውጭልኝ ተባልሽ መውጣት ነው እንዴ? እኔ ውድ ቤተሰቦች፣ ውጭልኝ ከህይወት እስከመባል ድረስ አልጠብቅም። ውልቅ ብዬ ነበረ ቀድም የመወጣው እንጂ እንዲህ አደባባይ ላይ እስከ መዋረድ ድረስ አልጠበቅም። ወራዳ፣ አንዴ ተዋርደሻል። እንግዲህ ቻዩ፣ ምንም ማድረግ አይቻልም ማለት ነው። እና እንትናቸው ማለቂያ የለውም። በነገራችን ላይ ዞር ዞር ይላሉ ከእነዚህ ተንከሲሶች ማለት ነው። ዞር ዞር ይላሉ፣ እናንተ ቀርጸን እንዳናዋርዳቸው። የሩዶ የተዛብ ሚስጥር ቡታጀራ ውስጥ ማለት ነው። ላውጣ ቢባል እስካሁን ድረስ ዩቱበሮቹ በጠቅላላ ተዋርዶ የምሬ ነው ተዋርደው ነበር እያንዳንዱ ዩቱበር ይዋረድ ነበር ተጣላሁ ተቆረጥኩ ተፈለጥኩ ተፈላለጥኩ እያሉ ቪዲዮ ይሰራሉ ይለቃሉ በዚህ በኩል ያለው ህዝብ ደግሞ ታዝቦ ያልፋል እንጂ ማለት ነው ቢቀርጽ እና ቢለቃቸው በተለይ ዩቱብ ያዘጋብኛል ከተባለ ያ ሰው ቲክቶክ ሰፈር ላይ መልቀቅ ይቻላል ግን እርስ በራሳቸው ማለት ነው የውሸት ማህበረሰብ ስለሆነ ህዝቡ አንድ ሰው ቀርጾ አይለቅም የምራ አንድ ሰው ማለት ነው ግን እነሱ እንደ ወደዛ ወደዚህ። በነገራችን ላይ ዛሬ አርብ ቀን ጠዋት አካባቢ እንጂ ከሰዓት በኋላ እንትን ነው፣ ገበያ ምናምን ስለሚሆን ዛሬ ቀን ማለት ትላንትና ቀን ጆማ ቀን በጣም እንትን ነው፣ ህዝቡ ዘው ነው የሚሰባሰበው ማለት ነው እዚህ ቡታጀራ ላይ። ስለዚህ በዛ በዛ ብዙም ሰው አይወጣም። ግን የምትዝናኑበት ቦታ ሌላ ነው፣ ገበያው ሌላ ነው። ለማንኛውም

እና ለማንኛውም አይዞሽ፣ እሺ፣ አይዞሽ ገልዴ ብሩኬና ቤላሉ። እሺ፣ ውጪ፣ እስኪ ውልቅ ብለሽ ውጪ እና ራስሽን እንደ ሴት አደርግ። እውነት ሴት ልጅ ራሷን ስታስከብር ነው ራሷን ምንድን ነው ይዛ ስትቀመጥ ነው በጥሩ ሁኔታ የሚያምርባት እንዳንቺ ስትዝረከረክ አይደለም። ስለዚህ እንትን በይስኬ ምንድ ንነው ቤተሰብ ብሩኬና አቤላ ስላሉ ከነሱ ጋር ሆኝ ከነሱ ጋር ወጣ ገባ በይ፣ አሻሽ ገዳሚ በይ በቃ ውጪ ከህይወታቸው። እውነት እነሱ እኮ አሁን እችኝቱ ወንበዴ ከህይወታቸው ብትወጣ ማለት ነው። ውድ ቤተሰቦች፣ ሁለቱ ተስማምተው ይኖራሉ። የፈለገ ነገር ቢመጣ አይሰሩም። ቢዲ የተበላሸ ቢዲ እንደዚህ ለነገሩ ሲሰሩ አይደለ ከርሙ እነዚህ ማለት ነው። ሲሰሩ ቢከርሙ አሁን ላይ ይቆጥባሉ ብዬ አስባለሁ። እንደ የማያምርባችሁ ነገር ደግሞ አትስሩ እናንተ። እውነት አይሰለቻችሁም እንዴ? አይደብራችሁም ሁሌ ተመልካችን መሸወድና ተመልካችን መዋሸት አይደብራችሁም? እኔ አሁን ምን ማለት አልችልም። ወንድ ቤተሰቦች ምንም አለልም፣ ግን ስለተዋረድሽ ደስ ብሎናል። አንቺ ወራዳ አሁን አንቺ ቅሌታም፣ ስንሳደብ ደግሞ ላይክ አታደርጉ መታደርጉ አታደርጉ። እቺ ቅሌታም የምር ከውርደት የሚተናነስ ስራ አይደለም የምትሰራው። የትኛው ሴት ናት ክብረን ዝቅ አድርጋ የምትሰራው? ቅሌታ እንደኛ አንድ ሰው የሚበላው የሚጠጣው ቢያጣ እንኳን አረብ ሀገር ሄዶ ስራ እንጂ እንደዚህ ክብሩን ዝቅ አድርጎ አይኖሩም፣ አይለምኑም። ለማኝ እንኳን እንዳንቺ አይዝረከረክም። ቁጭ ብሎ የሚለምነው እኮ እንዳንቺ መዝረክረክ ስላልፈልግን እንዳንቺ መንዘላዘላ ቅሶት እኮ አይደለም። እንደዚህ መዋረድ ቅሌት መከናነብ አቅቶት አይደለም። የትኛውም ሰው ግን ለምኑ የበላ ይሻላል እንዳንቺማ ከመዝረክረክ ማለት ነው። ናሩት አልፈልግም፣ ገለመን ያትበኝ አንቺ ላይ ነው ህዝቡም የሚፈርደው። እወቅያት። አይ ካልሽ ደግሞ እኛም ራሱ መፍረዳችን አይቀርም ነው ውድ ምክንያቱም በቃ ሁሌ አንቺ አልፈልግም አልፈልግም። ግን እኮ አብረሀምም ደግሞ ችግር አለበት ውድ ቤተሰቦች። ምክንያቱም እሱ ምን ያደርጋል አሁን ሩታን ባያልፈልግም ብላ የለም። ከዛ በኋላ ጎትቷት ይመጣል። ከዛ ሩታ ደግሞ ትነሳለች እዚህ ጋር ማለት ነው። በመሃል ገና ድጋሚ ሄርሜላ ተመልሳ ስትመጣ ሩታ ትነሳለች። ከዛ አልፈልግህም አላልሽኝ ወይ ላታል እሱ ደግሞ ማለት ነው። አስባችሁታል። እንደዚህ ነው የሚሆኑት። የእነሱ ነገር አያሳምንም። በዚህ ስትሏቸው፣ በዚህ በቀኝ ስትሏቸው በግራ፣ በግራ ስትሉ በቀኝ ማለት ነው። ኧረ እናንተ ሰይጣን ስራ ይቅርባችሁ። ተው ተው እናንተ ሚድ የሚጠማጠን ነበረ የምር። እንደዚህ እንትን ማለት ማለት ነው። ደግሞ ቪዲዮ ቀረጹ ለቀቁ። ሩታዩ የቲክቶክ ቪዲዮ ሰራች። እውነት ነው የምላችሁ የቲክቶክ ቪዲዮ ሰራች። ፈጣሪ ወይ የቲክቶክ ቪዲዮ ቀረጸች እና ለቀቀችው። ከዚያ የዩቱቡ ቪዲዮ ተጫና አሁድ ቢላ። በቃ ጎበዞች ናችሁ እናውቃለን። እውነት ጎበዞች ናችሁ። ብልጥ አራዳ ስሩ፣ ተለወጡ። ግን ያቺ ሴት አውጡልን ከህይወታችሁ በቃ ማየት አንፈልግም። የምር ከብሩኬና ከአቤላት ትጨመርና ትስራ ወይም ደግሞ ከሌላ በቃ ዩቱበር ሞልቶ ለምን እንደ ቡታጀራ ላይ ሞልተዋል እኮ ግን፣ አሁን ላይ የሉም ውድ ቤተሰቦች፣ እዚህ እኮ አይደሉም። ይሄ ሁሉ የሚረባበሹትን እኮ እዛ ናቸው። እዚህ ቢመጡም ቀርጸው ነው የሚሄዱት ማለት ነው። እነዚህ ሁለቱ ደግሞ ያችኝቱም ዘልዛላ እዚህ ናት፣ ሶስቱም ማለት ነው። ሌላኛው ደግሞ ደረስ ምልስ ደረስ ምልስ ነው ለቪዲዮ ለመቅረጽ እንጂ እዚህ አይደለም የሚኖሩት ማለት ነው። ለአሁኑ ሁላቸውም እዛ ናቸው፣ አዲስ አበባ ናቸው። እና ዙረጣም እስኪኑ ወደዚህ ወደ ምንድነው? ወደ እና አልማነ ትምህርት ቤት ምናምን ኑ እናንተ አመዳያ ሙላ ማለት ነው። ኑ እናንተ ጎበዝ ከሆነች እኛ ሰፈሩ ቀረጹ ምን ይመስላል። እነዚህ ራቅ ብለው ነው የሚቀርጹት። ለማንኛውም እንኳን አዋረድካት የጋሽ ታደሰ ልጅ አራዳው ማለት ነው። ሂድባት እንደዚህ። ግን አንተ እኮ ጎበዝ ደግን አራዳ ብለንህ ብለንህ ታዋርደናለን በመሀል። ምክንያቱም የሚያዋርደው መቼ ነው? መጀመሪያም ቢልና በሁለተኛው ቀን ደግሞ ያመጣታል ፈጣሪ እኔ የአብርሃም ነገር የሚገርመኝ ነገር ቢኖር ይሄ ነው። አልፈለገሽም ነው በቃ ሂጂ፣ ከሚስቴ ጋር መኖር እፈልጋለሁ። ይሄድና መልሶ ጎትቷት ይመጣል። ሩታም ደግሞ በመሀል ትነሳለች። ከዛ በኋላ ለምን ትሌለም እምቢ ብለሽኛል ይላታል። ፈታሬ ሆይ ሁላችሁ ምንድናችሁ? የማይጨበጥ ጸባይ ነው ያላችሁ። አረባጃችሁ ግቡ። ለማንኛውም ስለተዋረደች ደስ ብሎኛል። ሰላሙን ሊንበያላችሁበት